ቁርስ አልበላም እንዴ? እና ምንድን ነው የምትበላው? አሁን ቁርስ አይደለም እንዴ እፈልጋለሁ እያልክ ያለው? ቁርስና ምሳ አንድ ላይ ነው የምበላው። ኦኬ ገባኝ። እኔ ምሳ አንተ ምንድን ነው የምትጋብዘኝ? ምንድን ነው የምትወጪው ነገር? እውነቱን ለመናገር ሽሮ በጣም ወዳለሁ። የጽጌ ሽሮ ሽሯቸው በጣም ይጣፍጣል። ጽጌ ሽሮ በደንብ በደንብ ነው የቀመስኩት፣ በጣም ቆንጆ ሽሮ። አሁን አላውቅም፣ ድሮ ግን አሪፍ ነበር። ጽጌ ጽጌና ነው ጽጌ በጣም ነው የሚጣፍጠው ሽሯቸው። ግን ቲና፣ እኔ ውጭ ተበላው አይቀር ብዙ የሀበሻ ምግብ መብላት አልወድም አለስ ጥሬ ስጋ ወይ ጥብስ ምናምን ካልሆነ ብዙ ጊዜ ውጭ ወጥቼ ከፍዬ እስከበላው ድረስ ይሄ ቺክን ነገር ምናምን ሽዋርማ ምናምን ምናምን ነገር እና ለህይወቴ ትርጉም ሲኖርሽ ጋብዛለሁ። ሜይ ቢ በትውውቅ አንድ ቀን ለህይወቴ ትርጉም አላት ብዬ ሳስብ ጋብዝሻለሁ። ለህይወቴ ግን ትርጉም ከሌለሽ አንቺ ተጋብዥኛለሽ እንጂ እኔ አልጋብዝሽም። ይገርሟል እኔ ጋብዛለሁ። እንደዛ አስማማለሁ። እኔ ባዶ እጄን ነው የምመጣው። እሺ ከከተማ ውጪስ የት ነው የምንሄደው? እኔ አዲስ አበባ ውስጥ ክለብ አልወድም፣ ክለብ ምናምን አልወድም። የክለብ ሰው አደለም፣ አይመቸኝ። በጣም ነው የምጠላው። ጋጋታ፣ ጫጫት አልወድም። ጸጥ ያለ ቦታ ነው የሚመቸኝ፣ ይሄ የተረጋጋ ቦታ ላይክ እንደ ሀላላ ኬላ ምናምን ተኳሽ በማንዘሬ ነው ያለው። እጄን ሰጠው ዛሬ ለንትን ምናምን ምናምን። አንድ ታሪክ ልንገርሽ። ራሽያ ውስጥ ነው ምናምን አንድ ሌባ ነበረ ሚሰርቅ። የሆነች ሴትዮ ቤት ገባ። ከዛን ደረሰችበት። ለአንድ ሳምንት አስራው እስኪ በቃ ደፍራው ለቀቀችው። ሰውየው ጀግና ነኝ ሌባ ነኝ ብሎ ነበር የገባው። ጾታዊ ጥቃት አረሳበት። ሳምንት ሙሉ ለቀቀችው። ምን ብዬ ነው የእኔ እናት ፊትሽን ያላየውሽን ሰው ከከተማ ውጭ አብሬሽ መውጣው። የምርሽን ነው አንቺን ከከተማ ውጭ ያልሽው? አው፣ እውነቱን ለመናገር እኔ ይኸውልህ ምን አይነት ሰው መሰልኩ? ይሄ ብዙ ጊዜ እነዚህ ጫጫታ ጋጋታ ሰው የሚበዛባቸው ፐብሊክ ቦታዎች አይስቡኝም፣ መንፈስ የሚረብሹታል። ሁለተኛ ደግሞ እኔ ትንሽ ለየት ትላለሁ፣ ምልቅ ይሄ ጅም ላይ የሆነ ነገር ብዙም አልወድም። ይሄ ጸጥ ያለ ቦታ፣ ልክ እንደ ላንጋኖ፣ እንደ ሀላላ ኬላ፣ እንደ ሌሎቹም አይነት ደስ የሚል ይሄ የአዕዋፍ ጩኸት ብቻ እሱ ችግር የለውም። መሄጃችን እንኳን ለእሱ ችግር የለውም። አደለም። አይ እኔማ ግማሽ መረጃ አትስጭኝ፣ ከሰጠሽም ሙሉ መረጃ ስጭኝ። የኔ መረጃማ መሰጠ እዚህ ጋ አይደለም። መስጠት ካለብኝ ለብቻ። ለምን ትፈሪያለሽ? ቅድም አወራንበት እኮ ዲስከስ አደረግን። መኪና አንቺ ኖረሽ አልኖረሽ አንቺ ህይወት ላይ የሚያመጣው ሰው ካወቀው መኪና እንዳለሽ እና እንደሌለሽ ችግር ያመጣብሻል አንቺ ላይ ነው እምልክ። እንደዚህ አይነት በደንብ ትውውቅ ማድረግ ካለብን እዚህ ጋር ሳይሆን ይናንስ ለብቻችን ማውራት ያለብን ብያምናለሁ። ከከተማ እንውጣ እያልሽኝ ከሆነ የት የጠየቅሽ ደግሞ አደባባይ ላይ ነው እኳ። እሱማ ኖርማል ነገር ነው። ቪዲዮ ልንፖስት እንችላለን ወይ የሆነ ስቶሪ ልናደርግ እንችላለን ከወጣን በኋላ ምንም ችግር የለውም የሚታይ ነገር ነው። ይሄ ቀላሉ ጉዳይ ነው። እዚህ ጋር ጋጣሚ ነው ወጣው አልኩሽ። አሁን እኮ ተያዥ ብታረጊ ለቤተሰብ እኔ ራሱ እዛ ሄጄ ብትደፍሪኝ፣ የሆነ ጥቃት ሊደርስብኝ ቤተሰብ ጋ ተያዥ አለ ማለት ነው። እንዳምን ብቻችን እንሄዳለን ጓደኞች የሉንም። በአንተን ጓደኞች ይዘት ይመጣለ፣ እኔም እህቶቼ ይዤ ይመጣሉ። ምን ችግር አለው? በቃ እንደ ጓደኛ እኮ ነው። ደርሶ መልስ ነው፣ አዳር ምናምን የለውም ማደር ብናደረግ አንተም ከጓደኞች ጋር እኔም ከእህቶቼ ጋር፣ ኮና ከጓደኞቼ ጋር ሰው ሀገር ላይ ምን ብለን ነው የምናድረው ነው? እኔም እኮ የምንሄደው እኮ የማናውቀው ቦታ ነው፣ የማናውቀው ቦታ ስለ እኔም። አሁን ለምሳሌ አንተ ሄደው ልታውቅ ትችላለህ። የሆነ ቦታ መርጠን ነው የምንሄደው። አሁን ተሰብስበ ስትሄድ ደስ ይላል። በነገርህ ላይ የግሩፕ ጉዞ በጣም ነው ደስ የሚለው። ለምንድን ነው እኔም ከከተማ እንወጣ ብለሽ ልጠይቅ ይቻል። እንዲህ እኔ ግርግርጋጋት አልወድማ ጫጫታ ይረብሸኛል። ይሄ ጩኸት ያለበት ቦታ ዘፈን ብዙ ዘፈን ምናምን እንትኑ ይረብሻል፣ ደስ አይልም። እንስማማለን ብዬ አስባለሁ። አይ እንስማማ። እኔ ያን ያህል ጊዜ ተሰጦች ለህይወት ጥቅም ያለሽ ሴት መሆን አለብሽ። ኤግዛክትሊ። ይኖረኛል ህይወት ውስጥ እስካሁን ካወቃቸው ሰዎች እንዲሁም በጣም ጥሩ እና አሪፍ ጓደኛ ነው የሚኖሩት። በጣም አሪፍ ጓደኛ። ጓደኛ ምን ይሰራልኛል? ብዙ ነገር ያደርግልሃል እና ምንክሉን እሺ፣ ጓደኛ መሆን ይችላል። ምን አልከኝ? ወንድና ሴት ጓደኛ መሆን ይችላሉ። ኤግዛክትሊ ዋይናት ለምንድን ነው ማይቻለው? ማለት ይኸውልህ ነገሮች የሚነሱት ከጓደኝነት ነው። ገብቶሃል? ከጓደኝነት አንስተ ነው የምታሳድገው እንዲዘለቅ። በአንዴ ወደ አንድ ጉዳይ አትገባም። ወይዬ ወደ አንድ ጓደኛ ኖሮ ሻል። አዎ፣ በሚገባ ክላስሜቶቼ አሉ። አግብተዋል፣ ወልደዋል? ወይስ አላገብተው ወልደዋል? ያገቡ ላገባ፣ የለም አግብታው ወልደዋል። እሺ ሌላ ስልክ አለሽ? አለኝ። አንዱ ጓደኛሽ ጋር ልትደውይ ትችያለሽ? ያገባ የወለደው ጋር እስቲ፣ ካልተኙ እንግዲህ አይ እዚህ ያለ በአቅራቢያሽ። አንቺ የት ነው ያለሽው? ኢትዮጵያ ነው ያለሽው? ኢትዮጵያ ነው ያለሽው። አንድ ሰው ጋር እሞክራለሁ። ቆይ ቆይ ቆይ ቆይ ቆይ አቅራቢያሽ ያለ ሰው ጋር ነው ያልኩሽ። ኢትዮጵያ ከሆንሽ ኢትዮጵያ ያለ ሰው፣ ውጭ ከሆንሽ ውጭ ያለ ሰው ጋር ኦኬ። የደወልኩ ነው ወይ አቅራቢያሽ ያለ ሰው ነው ወይ የሚቀርቡኝ ሰዎች። እሺ አብረሹ መተኛት እንደምትፈልጊ ንገሪኝ። ቆይ ያዘው። ከዛስ እዚሁ ነው ማሰማቅ ሲያነሳ ሲያነሳው፣ እዚሁ አሰሚኝና አብረሹ መተኛት እንደምትፈልጊና ከእሱ ጋር ሴክስ ማድረግ እንደምትፈልግ ነገር ዩ። ከዛኔ እሱ መልስ እንስማ ምን እንደሚልሽ። እየጠራል። ሞንዬ ግን እንዳታጣራኝ። አይ አትጣይም። አይሰማም። ቆይ እሺ ይሁን። ዛሬ ጉድ ፈጥላ። እንግዲህ ከጓደኛዬ ልጋጭ ነው። አይሰማም ምንም ነገር። ኦኬ፣ ኦኬ እሺ ይሁን።

እረፉ። ከታች የምጽቡ ሰዎች አቁሙ። እሺ ሰማር፣ እኔ ና አንቺ ጓደኛሞች ልንሆን አንችልም። እንዴት? ለምን? ውሸታም ነሽ አንቺ። አልዋሸሁም፣ ሆንዬ ምን አደረግ? ዋሻ አለሽ። ስለ ራስሽ በግልጽ አታወሪም። ሰዎች ደግሞ ስለራሳቸው በግልጽ አያወሩም ማለት በጣም ብዙ የሚደብቁት ነገር አለ ማለት ነው። ሙንዬ እኔኮ ለአንተ ስለ ራሱ ኢትዮጵያ ለምትኖሪ ስሚ ኖ ኖ ሙንዬ አይ አለም አለም ተው። አንደኛ ኢትዮጵያ አለ ምትኖሪ፣ ሁለተኛ ደግሞ በሀሳብ መከራከር ትች ነበር። ኤኒዌይስ ወንድና ሴት ጓደኛሞች መሆን አይችሉም። መሆን ትችሉ እኔ ከሴት ጋር ጓደኛ መሆን አልፈልግም። እሺ ምንድን ነው መሆን የምትፈልገው? እኔ አንተ ጓደኛ መሆን አልችልም ሚስት ነው የምፈልገው። ጓደኛ ምን ይሰራልኛል? ጓደኛ የሆነ ሲያምረኝ ትሰጪኛለሽ፣ ቢቆመብኝ ታስተኛዋለሽ። ፈቀስ አይደል? ለምን ብሄ ማጠፈው ቆይ የግድ እኔ እናንተ ዘለን በአንድ ቀን አይከብድም? ወይም ሙን ይሄ ሂደት አለው እኮ ነው ምልክ እሱን ለማድረግ ሂደት አለው። እሱ ሂደት እንዳለው አውቃለሁ፣ ግን ሴትና ወንድ ጓደኛ ሞች አይሆኑም ነው ያልኩሽ፣ ረዳሽኛ። ሴትና ወንድ ጓደኛ ሞች አይሆኑም። ለምንድን ነው ማይሆኑት? ወንድ ልጅ ከሴቷ በላይ ኬር ያረጋል። ወንድ ልጅ ደግሞ እየለመደሽ ሄደ ማለት ለሌላ ሴት ኬር ማድረግ አይችልም። አንቺን ብቻ ነው በአይምሮ ውስጥ ማሰብ የሚችለው። ጊዜውን ምኑን፣ ምኑን፣ ምኑን ለአንቺ ከሰጠ ስለአንቺ ብቻ ነው የሚያስበው። ሴቶች ደግሞ እንደዛ አይደላችሁ። ወንድ ልጅ ጊዜውን፣ ሁሉ ነገሩን ሲሰጣችሁ እንደ ቤስት ፍሬንድ እንደ ወንድም ነው የምታዩት። ሌላ የሚሰድባችሁ፣ ሌላ ኢግኖር የሚያደርጋችሁ፣ ሌላ የሚያንቋሻችሁ፣ ሌላ ለእናንተ አቨለብል ያልሆነ ሰውን ሄዳችሁ ትለምናላችሁ። ኦኬ። አንተ እኔ እንደዛ አይነት ሰው ላገኝና እንዴት እንዴት አድርጌ እንደማኖረው አሳያለሁ እስቲ አንተ ተንከባከበኝ እስቲ አንተ ለእኔ የምትለውን አይነት ፍቅር ስጠኝ አንገለማንከባከብሻለሁ ያለሽበትን ሎኬሽን ራሱ መናገራሁን አንዳንድ ነገሮች ፊት ለፊት አይናገሩም እኮ በኢንቦክስ ላይ ጻፊልኝ እደውልልሻለሁ ቁጥርሽን ላኪልኝ ኦኬ ኢንስታግራም ክ ይሰራል እዚህ ላይም ይሰራል ላኪልኝ ኢንስታግራም ይሰራል ኢንስታግራም ክ ደ ው አሁን ነው ያ ያው እንትን ብዬ እልሃለሁ ፎሎ አድርጌ ኢንስታግራም አግኝተሸዋል አግኝችዋለሁ አራት ሺህ ምናምን ፋሎወር ያለው ያ ዶላር በይስቴ አንዴ ዶላር በይስ አንዴ። ያለር ኢትዮጵያ አይደለም የምትኖሪው፣ ፎሎወር አባባልሽ ልክ አለ። እንዲ እንደዚህ ኮኖ የሚባለው ትክክለኛ አባባሉ። አይ ኢትዮጵያ ያለ ሰው እንዳንቺ ፓላር ዳላር አይልም። አጠራሩ እንደዛ ኮኑ። እንዴት ትምህርት ቤት ስንማር እንደዛ ነው። ሙንዬ ደግሞ